ያኔ ጌም ስንጫወት ቅጣት ስቀጣው እኮ ሞር አንቺን ፍቅሩን እንዲያጠነክር ስጋፋው ነበረ። አሌክስ ሁለት አለብኬ ኔ ሰምተሃል? እናንተ አሁን የሚመሽበት ሀገሬት ነው የት እንዳሉ እኮ አሁን የሚመሽበት አገር አለማችን ላይ ስንት ሀገራቶች ናቸው ያሉት? የት ሀገር ነው አሌክስ? ኢትዮጵያ ናችሁ አለልን። የት ስዊዝ

በጣም ነው የምወድሽ። ቆንጆ ነሽ። ከአሌክስ ጋር ደግሞ ሞር ስላየኋችሁ ደስ ብሎኛል። ወዲሻው ቲንክ ዩ ቲንክ ዩ የኔማ። አሌክስ አባይ ግድብን እንዳስመለስክ ነው የሚቆጠረው። ሙሉ ለሙሉ ነው ያ ነው ለዚህ አብሮ ቁጭ ለማለታቸው እኔ እና ዜድ ዋጋ ከፍለናል። እኔ አሌክስን ስቀጣው ዴዚ እወድሻለሁ፣ አፈቅርሻለሁ በል ብዬ ነው። ዜድ ጋርም ስሄድ እንደዛ እንደ ዋጋማ ከፍለናል። እህቴ ናት መሲ እኔ እንደዚህ አይነት ነገር ሚዲያ ላይ በልብለሽ ቅጣት አትጨኝ። እኔ እህቴ ናት። ያንን ሪከርድማ ለትውስታ ብዬ ክፍል አንድ፣ ክፍል ሁለት ብዬ እወስቷለሁ አንዳንድ ጊዜ ግን የሆነ ነገርን ለማግኘት እንትን መሆን አለን ብላ በውስጥ መያዝ አለን እስከምታገኝ። አንተ እኮ በቃ አሁን እኮ የኢራንን ጦር እንዲያሸነፍክ እኮ ነው የሚቆጠረው። አሌክስ ል አጀርባክ ሰው መቷል። ገድነት ታ ዘናኝ ታምረኞች ድጉና ትንኪተ እና ዩቱብ ላይ መች ነው የምትመጡት? ይወራሰን እንዴ፣ ትቀልዳለች። ዋጋ ከፍሏል እኮ በጣም እኮ ነበር የሚወዳት። እናንተ አታውቁም። ልጅሽ ብትሆን ካንቺ ቃል ውጭ ሆናል። ማሪያ አልሰቅል። ታዲያ አንድ የኔ እናት አልወሰንም ያለ ነው። ወስንን። ገና ስም በደንብ ነግራቸዋለን። ስትገናኙ ምን ተሰማህ? መቻቅና ዝም ብላ እንዴ ሰርፕራይዝ ኮ ነው ያደረገችው። ወይዬ መስዬ የኔ ልዕልት፣ የኔ ውድ ሀብቴ ናት። የአሌክስ የጀርባ ጥሩ ምሽግ እኮ ነሽ። መሲ እኮ ምሽግ እኮ ነሽ እንዴ! ሳይዝ ወንድ ያረገች እኛ ሴቶች እኮ እናቴቱም ስለና ዘይሱ 100% እኮ ነው። ስናፈቅር በመረጃና በማስረጃ እኮ ነው የምናፈቅረው እኛ የመሲ እጅ አለበት መሲ የሆኑ ነገር እያደረገች እና አንተ ማን ልታገኝ ነበር የሄድከው ምንም አልተመቻትም ነበር እና መሲ በጣም ይቅርታ ምናምን ብላኝ ኧረ ችግር የለውም ምናምን እያልኳት ዛሬ እናከብርልሀለን አለችኝ ኖ እሮብ ደውላ ዓርብ እናከብርልሀለን አለችኝና እኔ ደግሞ ላይክ ዓርብ ቀርቼ ትምህርት መጣው። ከዛ ቤት ስገባ ቤት የሉም ቁልፍ ትታልኝ ሄደችው። ኦኬ ማም ይሄ በቃ ጫናብሴ ምን ባልታጥ ምናምን ወደዚህ መጥቼ፣ አሁን ባህር ዳርቻ ባህር ዳርቻ ነው ባራ ባህር ዳርቻ። ከዛ በኋላ ሬስቶራንት ና ቁጭ ብለን በቃ ምግብ እኔ ምግብ እየጠበቅኩኝ ነበር። በጣም ነው እና ማለት መጣ በኋላ ደነገጥክ ካውራሽምን ምንም አልጠረጠርኩም። እንደት እመጣለሁ። በዛ ባለፈው ከመምጣቷ በፊት ከሁለት ሳምንት ነው ምናምን ነይ ብያት ነበር። እና ነገረኝ ምናምን አለች። እሷ ደግሞ ለካ የምትመጣበት እንቀርቆጣ የሆነ ነው። እና አሁን ተመልሳ ትሄዳለች። ገና አልወሰንም። ብራ አንድ ሙዚቃ ልጋብዛችሁ። አሌክስ ውይ ሙዚቃ

እዚህ እዚህ ዱባይ ስ ምትመጪ አ መምጣት አለብሽ። ጃንዋሪ እንመጣለን። እን እነት ደስ ይለኛልም ወያስ ታምረኝ አሁን ክፍጡ አየር እየወሰድን ነው። ፈታ ማለት በቃ ኖርማል ወክ ወተን ባህር ዳርቻ ላይ ነው ያለ ነው አሏችሁ። ደስ አይሉም ግን አያችሁ ወንዶች፣ እኛ ሴቶች ሲያያችሁ፣ አገሩ ምን ያህል እንደሆነ ብርድ ነው ሙቀት ነው? አሌክስ ወይ፣ አሁን ሙቀት ነው ያለው። ኦኬ እንደ ዱባይ ማለት ነው